የባህር በር ጉዳይ የህልውናና ሀገርን የማስቀጠል ተቀዳሚ አጀንዳና ጥያቄ ነው ሲሉ በድሬዳዋ ዩኒቨርሲቲ ምሁራን ተናገሩ። በዚህ ጉዳይ ላይ ኢዜአ በድሬዳዋ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ተንሳይ ሐይሉና የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር አቶ ዋኬና አፍካላን አነጋግሯል። የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ተንሳይ ሐይሉ እንዳሉት በአሻጥር ያጣነው የባህር በር የማግኘት ጥያቄ ወቅታዊ ጊዜው የሚያስገድደንና የዜጎች ሁሉ ቀዳሚ አጀንዳ ነው ብለዋል። ባህር በር እንግዲህ የህልውና ጉዳይ ነው። በተለይ እንደ ኢትዮጵያ ላሉ ከ100 ሚሊዮን በላይ ህዝብ ላላቸው ሀገራት የህልውና ጉዳይ ነው። ብዙ ህዝብ ላላቸው ሀገራት ብቻ ሳይሆን የባህር በር መውጫ በር አስፈላጊ ነው ለሀገራት፣ ለኢኮኖሚም የራሱ የሆነ ድርሻ ይኖረዋል። ስለዚህ መንግስት ይህንን ነገር እንግዲህ የተነፈግነውም የባህር በር ያጣንበት መንገድም ትክክል አይደለም፣ ፍትሐዊነት ችግር አለበት እሱን እንደገና በማንሳት ያው መንግስት የጀመረው ነገር ይበል የሚያሰኝ ነው። መንግስት ራሱ ባይጀምረው ራሱ የህዝብም ጥያቄ ስለሆነ አይ ቲንክ ይሄ ነገር የሚቀር አይደለም ብዬ ማስብ። ሀገራችን የባህር በር የማግኘት ጥያቄዋ በታሪክም ሆነ በዓለም አቀፍ ህጎች ተቀባይነት ያለው የህልውና ጥያቄ ነው ያሉት ደግሞ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር አቶ ዋኬና አፍካላ ናቸው። የሚባለው በጣም ወሳኝና ለአንድ ሀገር በጣም አስፈላጊ የሆነ ጉዳይ ነው። ስፔሻሊ እኛ ደግሞ ከሌሎች ሀገራት ለየት የሚያደርግን ዶሮም መኖር የነበረብን በታሪክ ስህተት አጠናል እና በአሁኑ ሰዓት ደግሞ ይሄንን የሚጠይቅ ይሄንን መልሶ የሀገሪቷንን ብሔራዊ ጥቅም የሚያስከብር ትውልድ ተነስቷል እና ይሄ ብዙ ዘርፈ ብዙ ጠቀሜታ ነው ያለው ስፔሻሊ ኢኮኖሚ ላይ አሁን ሀገራችን የተለያዩ ንግድ እንቅስቃሴን ከባህር በር ጋር የሚደረጉት ንግድ እንቅስቃሴዎች ሌሎች ስፔሻሊ ጅቡቲ ላይ ነበር የምንጠቀመው። ይህንን ደግሞ ለዚህ ለጅቡቲ የምናወጣው ወጪ ይህንን ሁሉ ኪሳራ ውስጥ እንደነበርን ነው የሚያሳየው ማለት ነው። በዛ ላይ ያ በታሪክም በህግም የኛ የነበረውን ጉዳይ መልሶ የመጠየቅ የሌላ ሀገር መብትን የመጉዳትም አይደለም። ይሄ ከህልውናም በላይ ነው። ይህን ታሪካዊና ህጋዊ መብቷን በዲፕሎማሲያዊና በጋራ ተጠቃሚነት መርህ ለማግኘት መንግስት የጀመራቸው ተግባራትና ውሳኔዎች ወሳኝ እርምጃ መሆናቸውን አንስተዋል። ረዳት ፕሮፌሰር ተንሳይ ኃይሉ አክለው እንደገለጹት ኢትዮጵያ ከባህር በር የተነጠለችበት መንገድ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ የሚመላለስ አሁናዊ የህልውና ጥያቄ መሆኑን ገልጸዋል። የሀገርን ቀጣይ ጣፋንታ እድገትና ህልውና ለማረጋገጥ የመንግስት አቋምና እየተጓዘበት ያለው መንገድ ትክክለኛና ወቅታዊ ነው ብለዋል። ከመቶ ሰላሳ ሚሊየን ህዝብ በላይ እና ግዙፍ ኢኮኖሚ ያላት ሀገር ባህር ተዘግቶባት ህልውናዋን ማስቀጠል አይቻልም የሚሉት ደግሞ መምህርና የአፍሪካ ቀንድ ጸሐፊ አቶ ዋኬና አፍካላ ናቸው። የባህር በር ጥያቄም በዓለም አቀፍ ሕጎችና በጋራ የመልማት ተቀዳሚ ዲፕሎማሲያዊ መርህ ከዳር ለማድረስ የተቀናጀ ጥረቱ መጠናከር እንዳለበት ጠቁመዋል። ረዳት ፕሮፌሰር ተንሳይ የሕልውና ጥያቄ ሆነውን የባህር በር የማግኘት ጉዞ በማሳካት ረገድ በሀገር ውስጥና በውጭ ያሉ ኢትዮጵያውያን ምሁራን ጭምር ታሪካዊ ኃላፊነት አለብን ብለዋል። በተለይም የኢትዮጵያን መልማትና ማደግ ባገኙት አጋጣሚ የሚያጠለሹት ግብጽን የመሳሰሉ ታሪካዊ ባላንጣ ሀገራትን መልእክቶች በተጨባጭ መረጃና ማስረጃ በማጋለጥ የሀገራችንን በጋራ የመልማት ተቀዳሚ መርህን ማሳወቅ ላይ መረባረብ ይገባናል ብለዋል።